ሰላም ጤና ይስጥልን፣ ክብራንት ተመልካቾቻችንና አድማጮቻችን። ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን ያቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም ርዕሶችን ነው። የፊልድ ማርሻሉ ሚስጥራዊ ውይይት ድንጋጤን ፈጠረ። የሚኒሻ አዛዡ እርምጃ ተወሰደበት። መንግስት ህፃናትን ለውትድርና ማፈሱ አነጋጋሪ መሆኑ ቀጠለ በአዲስ አበባ የሚመረቱ አትክልቶች የተመረዙ መሆናቸው ተረጋገጠ ፕሬዝዳንቱም ራሽያ ገቡ አሁን ወደ ዝርዝሩ እንሄዳለን አብራችን ቆየው ዋናው የሚኒሻ ጠርናፊ ጥጋቡ በየነ በድንቅ ኦፕሬሽን ተገደለ። ዘጠነኛ ሳሙኤል አወቀ ክፍለ ጦር አባሻለቆ ብርጌድ ነው በወሰደው የተጠና ኦፕሬሽን ከአገዛዙ የጦር መኮንኖች ቀጥተኛ ትዕዛዝ ተቀብሎ ሚኒሻ ሲያደራጅ የአርሶ አደሮቹን የነጋዴዎችን ትጥቅ ሲያስነጥቅ ቤለቤት የብልጽግና ሰራዊት እየወሰደ ሲዘርፍ በጅምላ ሲያስር እና ሲደበድብ በነበረው ዋና የሚኒሻ ጠርናፊ የብልጽግና ታማኝ ሌላ በተወሰደው ጥንቃቄ ያለው ኦፕሬሽን በመርጦ ለማርያም ከተማ በማዕከላዊ ቦታ ሴንትራል ሆቴል ፊት ለፊት ጥጋቡ ባየነ ኢላማ ያደረገው የቅንጣት እርምጃ በተሳካ ሁኔታ በመፈጸሙ ጥጋቡ ባየነን ማስወገድ ተችሏል አሉ። ፋናዎቹም በሚቻለው አቅም በህዝባችንና በወገናችን በሀገራችን ላይ የሚደርሱትን ጉዳቶች ለመቀነስ እንደነዚህ አይነት ሰዎች ላይ እርምጃ መውሰዳችን ይቀጥላል ብለዋል። በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወደዳ ጋር ቀብሌ በኦሮሚያ ፀጥታ ኃይሎች የተቃጠሉ መንደሮች ከ160 በላይ አባወራ ከነቤተሰቡ ቤተሰቡ የተሰደደበትና ሁለት አማሮች የተገደሉበት ጥቃት እንደነበረ የአካባቢው ነዋሪዎች ገለጹ። በተለይም በወለጋ ምድር ላይ ከፍተኛ ጉዳት እያደረሰ የሚገኘው የመንግስት ኃይልና እንደዚሁም ሸን የሚባለው ኃይል ከፍተኛ ጉዳት ማድረሳቸውን የገለጸው በቦታው ያለው ሁኔታ እንዲገልጸውታል የምታየው ይሄ እንግዲህ የመንግስት አካል የሚባል የኦሮሚያ ጠረፍ ሽምቅ ተዋጊ የተባሉት ናቸው፣ ህግ ናቸው፣ አስተዳደር እየተባሉ በወረዳችን ከገቡ በኋላ ነው ይሄን እያደረጉ ያሉት። በንጹህ ላይ እየተወሰደ ያልመው እርምጃ አሁንም የቀጠለ ሲሆን በተለይም በመንግስት በኩል አንድም የማስተካከያ እርምጃ ለመውሰድ የሚደረግ ጥረት በፍጹም እንደሌለ ነው የተገለጸው። ሆኖም አማራው በአሁኑ ሰዓት የሚያደርገውን የአልሞት ባይተጋዳይነት ትግል ማንኛውም በየትኛውም ዓለም ያለ ሊደግፍ ይገባዋልም ተብለዋል። ፓዌ መከላከያ በፓዌ መንደር አንድ መቶ ሰላሳ አፈና ፈጸመ። መተከል ፓዌ መንደር 13 አንድ መቶ ሰላሳ አንድ ቀበሌ እባቡ የኋላ እና ቤተሰቡ አብዬ የተባሉ በቀበሌው አመራርነት ይሰሩ የነበሩ ግን አሁን ልጆቻቸው ወደ ፋኖ ሄደው ነበር በሚል መከላከያ ቤታቸውን በመክበር ልጆቻቸውና ወላጆቻቸውን በአንድ ላይ አፍኖ እንደወሰዷቸው ተገለጸ። በመተከል ባለ ጸረ አማራ ጭፍጨፋ ስጋት ምክንያት በግል መሳሪያ ገዝተው የታጠቁ እነዚህ ግለሰቦች በአገዛዙ ጦር የታጠቁ ሲሆን በቀጣይ አማራ ላይ ብቻ ነጣጥር የትጥቅ ገፈፋ እንደሚጀምር ነው መረጃዎች ያመላከቱት። በተደጋጋሚ ጊዜያቶች እየተወሰዱ ያሉት በንጹሐን ላይ እርምጃ ያስጨነቀው የመንግስት ኃይል አሁንም አጠንክሮ መቀጠሉ ነው የቀጠለው። በተለይም ቤተሰቦችን፣ ንጹሐኖችን ጭምር እያፈነ በመውሰድ ላይ መሆኑ ነው የተገለጸው። በተለያየ ጊዜያቶች የሚደረጉትን ግድያዎች በመቃወም በተለይም ወጣቶችን ጭምር በማፈን መንግስት እያደረገ ያለው ነገር አሁን አነጋጋሪ ሆኖ መቀጠሉ ተገልጿል። በአገዛዙ ድንቅ ኦፕሬሽን ላይ እርምጃ የተወሰደ መሆኑም ተገለጸ። የአገዛዙን አፍኖ ወደ ወታደራዊ ማሰልጠኛ በግዳጅ ሲወስድ የነበሩ ታጋቾች መሃል አንድ የሚደርሱት ማስለቀቅ መቻሉ ነው የተገለጸው። በአሁኑ ሰዓት መንግስት በመከላከል ምንም ነገር ማድረግ ባለመቻሉ በዛው በአካባቢ የሚገኙትንና ከሌላም ክልል ወጣቶችን ህጻናቶችን ጭምር በማፈን ለውትድርና እየወሰዳቸው መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች በተለይም ህፃናቶችን በማፈን እየወሰደ ያለው እርምጃን በተመለከተ የሚመለከታቸው ዓለም አቀፍ አካላቶችም በጉዳዩ ላይ ትኩረት ሰጥተው እንዲሰሩ ጥሪ የቀረበ ሲሆን እድሜያቸው ለአቅማ አዳም ያልደረሱ ህጻናትንና የጤና እክል ያለባቸውን ጨምሮ በሙሽራነት ጭምር ያሉ ግለሰቦችን እያፈነ መውሰዱ ነው የተገለጸው። ከጎንደር፣ ከጎጃም በተለያዩ አካባቢዎች የተሰበሰቡ ታጋቾች ዳንግላ ሲደርሱም የአማራፋ ነው በጎጃም ሶስተኛ ጎጃም አገው ምድር ነው ክፍለ ጦር ቢትወደር መንገሻ እነዚህን አፍነው ሊወስዷቸው የነበሩትን በያዳ ናቸው። በተለይም በደህንነት መዋቅር አማካኝነት በረቀቅ ኦፕሬሽን ከጠላት መንጋጋ መውጣት መቻሉ ነው የተገለጸው። መንግስት ነኝ የሚለው አካል ህዝባችንን እንድንወጋ አስገድዶ ቢጭነንም፣ ፋኖ ግን ከአጋቾቻችን አስለቅቆ ላደረገልን አቀባበል እናመሰግናለን ያሉት ታጋጆቹ፣ በየቦታው በእገታ ለማምለስ ሲንቀሳቀሱ የተረሸኑ እንዳሉም ነው የተገለጸው። በሌላም በኩል በተለይም ከተለያዩ የኦሮሚያ ግዛቶች ጭምር ሳይቀር ወጣቶችን እያፈነ እያመጣ ያለው አሁንም ጭምር የሚያደርጋቸው እንቅስቃሴዎች አደጋ መፍጠሩ ነው የተገለጸው። በተለይም አምባገነኑ ዘረኛ አገዛቾቹ ተፈጥሯቸው ሞትና ስርዓታዊ መንደር አደጋ ጫፍ ላይ ሲደርሱ ከሚያሳዩት ምልክቶች ዋናዎቹ ህጻናቶችን በግዳጅ ለውትድርና መመልመሉ ነው። የዚህ ህጻናቶችን ለውትድርና መመልመል ጉዳይ አነጋጋሪ ይሆናል። በአንድ ጋር ተመልምሎ ታፍኖ የወጣው አባቴ እኔን ውሰዱኝ ልጄን ተዉት እያለ በሚገልጽበት ጊዜ ሁሉ አንቀበልም ብለው አፍኖው የላኩት የአስራ ሰባት ዓመት ህፃ ልጅ ከትምህርት ቤት የደረሰበትን ጉዳት እንዲህ ሲል ገልጾታል። በፋኖች እጅ ከወደቀ በኋላ አጀባ እነ ዱሪያ ልይ ምንም በቃ ካሁን በኋላ መከላከያ ምናምን ብላችሁ እንዳገቡ መከላከያ መጥፎ ነው። ከአረር ነው የመጣሁት፣ አረር ከተማ ሸንኮር፣ እድሜ አስራ ሰባት ትምህርት ቤት ተጠራንና ትምህርት ቤት እየተማርን ከሰዓት ስብሰባ አለ ብለን ከዛ እዛ ተሰበሰብን። እዛ ከተሰበሰብን በኋላ ከዛ ሰብስበው መከላከያ መሆን የሚፈልግ ብሎ በፍላጎት እጅ አውጡ ተብሎ እጅ አውጥተው በፍላጎት ሄዱም በፍላጎት ሄዱ። ከዛ እናንተ ስለምን አትፈልጉም? ወይ አገሯ ተወራ እንዴት ነው የማትሄዱት? ተብለው እምቢ ያሉትም በፍላጎትም የገቡም አሉ። እምቢ ያሉትንም በግድ መኪና ውስጥ አስገብቷቸው። ከዛ ይዞን መጡ። አባቴ ራሱ እድሜ ያልደረሰም እሱ ከመሄድ እኔ ልሂድ ብሎ ነበር። አንተ የመንግስት ስራ እያደረግህ መሄድ አይሆንም ልጅ የራስህ ልጅ ትልካለህ ብሎት፣ ከዛ እኔ ላከኝ አባቴ ራሱ እያለቀሰ ነው ነው እቲቼ የመጣሁት። ከዛ እዛ መሰልጠኛ ገባን። አንድ ወር ሰለጠን። ከዛ ገባን እዚህ እኔ ውጊያ ራሱ እንዳለ አላወኩም ነው እዚህ ቡልቡላ ዝዋይ ቡልቡላ የሚባል ነበረ። ከዛ መኪና አሳፍሮን እዛ ሰልጥነን አንድ ወር፣ ከዛ ደሞ እዚህ አፋር መጣን። እዛ አፋራ አወረድን። እዛ ቁጭ ያለን ወግኛ ከኋላ ያለው ከፊታችን ያሉ በቁጥር በቁጥር አይደል ያሉት እነሱ ናቸው። ወግ ያገቡት እንጂ እኛ አልገባንም። እነሱ እየሸሹ ሲመጡ ስድስት ነበረን። ከዛ ስድስታችን ከኋላ ቀረን። ለምን ከኋላ ቀራችሁ ብሎ አዛዡ እንትን ጉርጓድ አስቆፍሩን ሊረሽነን ነበር። ከኔ ከሞት ተርፌ ያለው እኔ እና እህቴ ሚሚ እኔም ተርፌ ያለው ምንም አልሆንኩም። እግዚአብሔር ካለ እመጣለሁ፣ አታስቡ። ምንም አልሆንኩም። ጓደኞቼ እነጫላ አጀባ እነ ዱሪያ ልይ ምንም በቃ፣ ካሁን በኋላ መከላከያ ምናምን ብላችሁ እንዳገቡ መከላከያ መጥፎ ነው። እዛው ቁጭ ብላችሁ ያገኛችሁትን ስሩ እና ብሉ። እኔ መጣለሁ። ገዢው የብልጽግና ቡድን የፋኖን ክንድ መቋቋም ሲያቅተውን በንጹሐች ላይ ከሚፈጽመው ጅምላ ግድያ ባሻገር የፋኖ ቤተሰብ ንብረትም ያለውን ሁሉ ማውደም ቀጥሎበታል። በተለያዩ የትዳር አጋር ናችሁ ባለትዳር ናችሁ አባትሽ ወይም ወንድምሽ ፋኖን ልጃችሁ ሆኗል በሚል ከመኖሪያ ቤት ጀምሮ በርካታ ንብረቶችን በማሽን በመታገዝ እያወደመ መሆኑ ተገለጸ። በንጹሐን ላይ እየወሰደ ያለው እርምጃ አላበቃ ብሎ ንብረቶችን ጭምር ማውደሙ ነው የቀጠለው። አገዛዙ ሰሞኑን በጎጃም የሚፈጽመው አስነዋሪ ድርጊት እንደሚያመለክተው ከሆነ ፋኖ ገደፋው ይባላል ቤት ንብረቱን የፋኖ አመራር በጎጃም ሶስተኛ ክፍለ ጦር ቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ማባል ነው። በህዋት ወረራ ወቅት የእንጂባራና የአካባቢ ወጣት በማስተባበር በሰዓቱ ለነበረው ጥምር ጦር ስንቅና የሀሳብ ድጋፍ በማድረግ ከፍተኛ አስተዋጽኦ አበርክቷል። በዚህ ስራውም በእንጂባራና በአካባቢው ማህበረሰብ እንዲሁም በሰዓቱ በነበረው አገዛዝ አንቱታን አትርፎ በእንጅባራ ከተማ ኖህ ሰፈር በሚባለው አካባቢ 150 ካሬ ሜትር ሊዝ መሬት ተረክቦም ነበር። በዚህ ቦታ ላይ ነው ታዲያ የሰራው ሰማና ዚግ ቆርቆሮ በመስራት የትግል ኑሮን እየኖረ ነበር። ነገር ግን አገዛዙ በአማራ ሕዝብ ላይ ያደረሰ ያለውን ግፍና መከራ በመቃወም ፋኖን በመቀላቀሉ መታገል ከጀመረ ባያሌ ሆናትን አስቆጥሯል። የአካባቢው ነዋሪዎች ካድሬዎች አርበኛ ገርፈው የጽንፈኛው ኃይል አባል ነው መኖሪያ ቤቱን መውደም አለበት በሚል ቤተሰቡን ሜዳ ላይ ጥለው ሰማንያ ዚንጎ ቆርቆሮ ቤቱን በግሪደር አፍርሰው እንጨት ቆርቆሮ በመኪና ጭነው ወስደውታል። በተደጋጋሚ ጊዜያቶች እየተፈጸሙ ያሉት ግፎች በኢትዮጵያ ምድር ላይ እየጨመሩ መምጣታቸው ብዙዎችን አሁን አነጋጋሪ ጉዳይ አድርጎታል። ዝምታው መሰበር አለበት፣ የኢትዮጵያ ህዝብ መብቱና ነፃነቱን ማስጠበቅ እንዳለበትም ተገልጧል። በኢትዮጵያ ባለው ችግር ወጣቱ ስደት ምርጫ ያደረገ ይሆናል ግን ብልህ ሰው ከኛ መማር አለበት። ወገኖቻችን ደህንነቱ ባልተረጋገጠ መንገድ እጃችሁን እንዳታስገቡ ሲሉ ከማይናማር እየተመለሱት ተናገሩ። የተሻለ ገቢና ስራ ታገኛላችሁ በሚል ተታለው ወደ ማይናማር ተወስደው ታግተው ከነበሩ በርካታ ኢትዮጵያን መካከል አርባ አንዱ ወደ ሀገራቸው መመለሳቸውን የወላጆቹ ኮሚቴዎች ተመላሾች ልትካፍ ገልጸውለታል። ወላጆች ኮሚቴዎቹ በሰጡም ቃል አርባ አንድ ኢትዮጵያኖች ወደ ኢትዮጵያ እንደተመለሱ በኢትዮጵያ ባህል አቀባበል እንደተደረገላቸው የተገለጸው በማጭበርበር በማታለል የሚደረጉ ነገሮች አደጋ ውስጥ እየከተቱ ነው ሲሉ ገልጸዋል። ትላንት ቦሌ አይሮፕላን ማረፊያ ሲደርሱ ቤተሰቦቻቸው እጅግ በደስታ ልጆቻቸውን እህት ወንድሞቻቸውን ተቀብለዋቸዋል። በተለይም ኮሚቴው ባለው መረጃ ከ43 ኢትዮጵያን ካሉበት ችግር መውጣት የናፈቁ አሁንም ድረስ በማይነማር የታገቱ ኢትዮጵያን እንዳሉ ይህም ኮሚቴ ያለው መረጃ ብቻ እንደሆነና ብዛታቸው ከዚህ ሊያሸቅብ እንደሚችልም አሁን መንግስት አሁን ለነዚህ ሊደርስላቸው ይገባልም ተብሏል። በሀገሪቱ ባለው የጸጥታ ችግርና በስራ ጦት ምክንያት ብዙዎች አገራቸውን እየለቀቁ ለስደት መዳረጋቸው እስካልቆመ ድረስ በኢትዮጵያ አይኖች ላይ የሚበዛው መከራና ጭንቅ አሁንም ይቀጥላል ነው የተባል በመንግስት ባለስልጣናቶች እና ሹሞች እየተንደላቀቁ የሚኖርባት ኢትዮጵያ የድሃ ሞትና እንግልት መፈናቀል እየበዛባት ምድር መሆኗ ተገለጸ። እያንዳንዱ ባለስልጣን ልጁን ቢድር ቢያስመርቅ፣ ለወግና ማዕረግ ቢያበቃው ከዚህ ሁሉ ስኬት ጀርባ የበርካታ የድሃ ልጆች በከፊል መስዋዕትነት እየሆኑ ነው ተብለዋል። በኢትዮጵያ ውስጥ የተነሱ በርካታ ፖለቲካዊ ግጭቶች፣ ጦርነት ሁሉ እምሽክ አድርገው የሚበሉት የድሃውን ልጅ እንጂ የባለስልጣናቱ ልጆች አይደሉም። በእነሱ በኩል ልጆቻቸውን ድል ባለ ድግስ እየደገሱ ሌሎቹን ግን የዳ ልጆች አካለ ስንኩል እስከመሆን አድርሰዋቸዋል ነው የተባለው። በከፍተኛ ደረጃ ችግር የሚያሰቃየው የኢትዮጵያ ህዝብ የትላንቱን ረስቶ ዛሬም ከመማር ይልቅ ይልቁንም ለባለስልጣን እጅ ለመሞት የተዘጋጀ ብዙ ነው። ይህ ህዝብ እና ወጣት ንቃ ብለህ ስታነቃው የሰደብከው ይመስለዋል ምን አገባህ ይልሃል ለማስረጃ እንዲሆን ተመልከቱ እንደነዚህ አይነት እጃቸው የተቆረጠ የድሃ ልጆች ዛሬም እየሞቱ ናቸው የባለስልጣን የሹሞች ልጆች ደግሞ እየተንደላቀቁ ነው የሚገኙት ይህንም በመከላከል ኢትዮጵያ ለሁሉም እኩል መሆኗን ማሳወቅ ይገባል አንድም የባለስልጣን ወይም የጀነራል ልጆች ለውትድርና ሄዱ ሌሎቹም ግን ህፃናቶች እየሰበሰቡ ዛሬም ያስገድሏቸዋል ይህ የሚቆመው መቼ ነው? በጠቅላላ ኢትዮጵያኖች ለነጻነትና ለፍትህ እስካልታጋላችሁ ድረስ አደጋው የከፋ ነው ሲሉ ብዙዎቹም ምሬታቸውን ገልጠዋል። የኢትዮጵያ አየር መንገድ በፓኪስታን አየር ክልል ላይ ብቸኛው የበረረ አየር መንገድ ተባለ። ኦፕሬሽን ሲንዶር በሚል እየተካሄደ ባለው የህንድ ፓኪስታን ጦርነት ሁሉም አየር መንገዶች የፓኪስታንን አየር ክልል ትተው በአማራጭ መስመሮች እየበረሩ ይገኛሉ። የኢትዮጵያ አየር መንገድ ግን ይህንን አላደረገም። የፍራይድ ራዳር መረጃ እንደሚያሳየው ግን በዚህ አየር ክልል ያለፈ ብቸኛው አውሮፕላን የኢትዮጵያ አየር መንገድ ብቻ መሆኑ አሁን አነጋጋሪ አድርጎታል። የኢትዮጵያ አየር መንገድ በዚህ ሁኔታ መንገደኞችን ጭኖ እንዴት ሊያልፍ ቻለ የሚል ጥያቄም ተነስቶበታል ኢቲአር ስድስት ሰባ ሁለት አውሮፕላን ለብቻው ከፓኪስታን በኩል አልፏል ነው የተባለው ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ አውሮፕላን ካለፈው በኋላ ፓኪስታን አየር ክልሏን በጊዜያዊነት መዝጋቷም ሮይተርስ ዘግቦታል በተለያየ ጊዜያቶች የኢትዮጵያ አየር መንገድ እየደፈራቸው ያለው ነገር ጥንቃቄ ጎደለው ነው ሲሉም ተተችተዋል ፕሬዚዳንቱ ሞስኮ መግባታቸው ተነገረ የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ ነው ሰማንያኛው የሩሲያ በዓል ለመታደም ሞስኮ የገቡት። ሁለተኛውን የዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ሕብረት ናዚ ጀርመን ላይ የታቀደውን ድል በማሰብ በሩሲያ መዲና ሞስኮ ለሰማንያኛ ጊዜ ለሚከብረው በዓል በርካታ ቁጥር ያላቸው የዓለም መሪዎች ይታደማሉ ተብሎም ይጠበቃል። ከስፍራው እንደዘገበው ይዚያ የበርካታ የአፍሪካ ሀገራት ተማሪዎች የቻይናና የብራዚል ፕሬዚዳንትን ጨምሮ በዚህ የድል በዓል ላይ ይሳተፋሉ ነው የተባለው። በዓሉን በታላቅ ሁኔታ እንደሚከበርም ተገልጿል። በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙት በተለያየ ዘርፎች እየጎለበተ በመምጣቱ በበቂ ሁኔታ መረጃዎች ያመለክታሉ ነው የተባለው። ሁለቱ ሀገራት በጤና፣ በትብብር፣ በኢኮኖሚ ዲፕሎማሲ ያላቸው ግንኙነት የጠበቀ መሆኑም ተገልጿል። ይሁን እንጂ ኢትዮጵያ ውስጥ ያለው ቀውስ አሁንም የጠነከረ ስለሆነ በተለይም በሩሲያ በኩል ይህ ደስታ እንዳልተሰማቸው እየተገለጸ ነው የሚገ ሚገኘው በኢትዮጵያ ከፍተኛ የዲፕሎማሲ ግንኙነት ካላቸው ቀዳሚ የሆነችው ሀገር ሩሲያ በኢትዮጵያ እየተደረገ የሚገኘውን የሰው ልጆች ከፍተኛ ውድመት አሳሳቢ ደረጃ ላይ እንደደረሰባትም ተናግራለች። መንገዱ መከፈቱ ተገለጸ። በአማራ ክልል ነው። በመተማ ጭጋ ጎንደር በርካታ ጊዜያት ተዘግቶ የነበረው መንገድ ዳሬ ጀምሮ መከፈቱ የደረሱ መረጃዎች ያመለክታሉ። መንገዱ በተለያየ ምክንያት ተከልክሎ ነበር። አሁን ግን መከፈቱ ነው የተገለጠው። በአማራ ክልል አድማ ብተና በዞኑ በተዋቀረ ሰላም አስከባሪ ኃይል ከዳሬ ጀምሮ የትራንስፖርት አገልግሎት ክፍት መሆኑን ተጠቁሟል። አሁን ማንኛውም አካል በዚህ የደ መጠቀም ይቻላል ተብሎ ተገልጿል። የጦር መሳሪያችንን ፋኖ ታጥቆ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ይህንን የተናገሩት በመከላከያ ኢንቴሊጀንስ ቢሮ እዝ አዛዦች ከሌሎች ወታደራዊ አመራሮች ጋር ባካሄዱት የግምገማ መድረክ እንደሆነ ታውቋል። ሚስጥራዊ ውይይታቸው ተጋልጧል። በተለይም ብርሃኑ ጁላ የፋኖን የድል ጉዞ እየሰመረና በምትኩ ደግሞ የብልጽግና ጀንበር እየጠለቀች መሆኑን ነው። በዝርዝር በምስጢራዊ ውይይታቸው ላይ ያስረዱትም ከአማራ ሕዝብ ጋር እያደረጉ ባለው ጦርነት ሀገሪቱ አለኝ ከምትለው የጦር ጀምሮ እስከ መንደር ሚኒሻ ድረስ ዘመናዊ መሳሪያን በማስታጠቅ ያሳለፈው የብርሃኑ ጁላ ቡድን በመቶ ሺዎች የሚቆጠሩ ወታደሮችን አስጨርሶ ደመና የዘገነ ይመስል አሁን ላይ ባዶ እጁ መቅረቱ ነው የተገለጸው። በቅርቡ ጠቅላይ ሚኒስትሩን ጨምሮ ሌሎች የኦሮሞ ተወላጆች ሆኑ ወታደር አዛዦች፣ የሲቪል አመራሮች ብቻ በተገኙበት ዝግ ውይይት ላይ ወታደሩን ስለማለቁና እነሱ የኦሮሞ መንግስት ነው የሚሉትን የአገዛዝ ስርዓት ሊያከትም መሆኑን በሰፊው መነሳቱን መረጃዎቹ ማካፈላቸው አይታወቅም። አይዘነጋም ይሁን እንጂ አሁንም በብርሃኑ ጁላ የሚመራው ኃይል ከፍተኛ ችግር ውስጥ መግባት ሆኖ እየተገለጸ ይህም ይገኘው በጦርነቱ ያለቀው በመቶ ሺዎች ወታደራት ለመተካትና የብልጽግና ሱፋን ለመታደግ ሲባል ታዳጊዎችን ዎችን ጨምሮ ወጣቶችን በግዳጅ እያፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲገቡ የተወሰነ ሲሆን ይህ ውሳኔ ካለፉት ሁለት ሳምንታት ጀምሮ ተግባራዊ እየተደረገም ይገኛል። በእርግጥ ፋኖ እንደ አንድ አማራ አንድ መዋቅር እስካሁን ባይዘረጋም አሁን ባለበት ሁኔታ ሆኖ አገዛዙም በዚህ ልክ ከፈረካረከው አንድነቱን በባስ መንግስትን ደግሞ የአራት ኪሎን ኦነግ ወደ መቃብር ዘግዝጎ እንደሚወርደው ምንም ጥርጥር የለውም ተብሏል። ከሰሞኑ ደግሞ በአራቱም ቀጠና የሚገኙ ፋኖችን መከላከያ ሰራዊቱ ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው ምስል መልቀቃቸው በብልጽግና ቤት ውስጥ ብርቱ ድንጋጤን መፍጠሩ ነው የተገለጸው። ተረብሸዋል። ብልጽግናዎች በተለይም የቀድሞ መርኮኛ ፊልድ ማርሻል ብርሃኑ ጁላ በመከላ ኢንቴሊጀንስ ቢሮ መሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትሩ ቢሮ የመጡ ባለስልጣኖች በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስል የሚለውን መገምገማቸው ነው መረጃዎቹ ያመላከቱት። በዚህ ግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳዩ ተነስቶ ጣት እስከ መጠቋቋም ድረስ ከባድ ግምገማም ተካሂዶበታል። በግምገማው መድረክ ላይ የጦር መሳሪያዎች ሁሉ ፋኖ ታጥቀውታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ? በሚል የፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄም አስነስቷል። እንዴት ሊሆን ቻለ? ከየት መጡት? ይህ ሁሉ ነገር ሲደረግ ምን እየሰራቸው ነው? ሲሉ አስጠንቅቀዋቸዋል። በብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛ ውስጥ ያለ ባንዳ ነው ሲሉ ጣታቸውን ወደ እዝ አመራሮቹ እየጠቀሙም ተናግረዋል። በመከላከያ ኢንቴለጀንስ ቢሮ ስለተካሄደው ግምገማ መረጃ በተለያየ ምንጮች እንደወጡት ከሆነ ፋኖ የሚያደርገው የድል ጉዞ እየሰመረና በምትኩ ደግሞ የብልጽግና ጀንበር እየጠለቀች በመሆኑ ወታደራዊ አዛዦቹ የተረዱ ይመስላሉ ነው የተባለው። አብይ አህመድን ጨምሮ በርካታ የጦር አዛዦች ያስደነገጠው በተለይም በቤተ መንግስት ብቻ ይገኛል የተባለው መሳሪያ እንዴት ፋኖ እጅ ገባ የሚለው አነጋጋሪ ሆኗል። አሁን ፋኖ ትግሉን አጠናክሮ ወደፊት መገዝገዙ በውጭም በሀገርም ያሉት ኢትዮጵያውያኖች በጋራ መቀናጀታቸው ለትግሉ ውጤት ያማረ ሊሆን እንደሚችልም እየተገለጸ ነው የሚገኘው። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች እየተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚመረቱት የተለያዩ አትክልቶች ከወንዝ ዳርቻ፣ ከፋብሪካ የሚመጡ መርዛማ ኬሚካሎች ጽዳትነታቸው የተመረዙ መሆናቸውና ለአዲስ አበባ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው የዘጠኝ ወራት የቅርጅ ስራዎችን እቅድና አፈጻጸም ከባድ ድርሻ ከባለ ድርሻ አካላት ጋር በገመገመበት ወቅት ነው። እነዚህ ለህዝብ አገልግሎት የሚውሉት እየተመረዙ እንደሆኑ ነው የገለጸው ያስረዳውም መረጃውንም ያካፈለውም። የአየር ብክለት ከከተማዎቹ ከፍተኛ ስጋት መደነቁን የተናገሩት የአዲስ አበባ ከተማ አስተዳደር ከአካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደ ወልደ ጊዮርጊስ እንደተናገሩት ከሆነ በአዲስ አበባ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ነው የተናገሩት። ይህንን በአስቸኳይ እርምጃ ሊወሰድበት እንደሚገባም አስጠንቅቀዋል። አሁን ወደ ውጭ ዜና እናመራለን። ሰሜን ኮሪያ አጫጭር ርቀት ሚሳይሎችን ወደ ጃፓን አስወነጨፈች። አንድ መቶ ዘጠና ማይል የተጓዙት ሚሳይሎች በዘመናዊ ቴክኖሎጂ የተሻሻሉ ለመልሶ ማጥቃት አደጋ ተጋላጭ እንደሆኑም ነው የተገለጸው የተወረወረው ከባድ መሳሪያ ነው። ማስደንገጥም ብቻ አይደለም ተብሏል። ፒዮንግያንግ ሚሳይልን ስታስወነጭፍ የፈረንጆቹ አዲስ ዓመት 2025 ከገባ በኋላ ይህ ለአምስተኛ ጊዜ መሆኑ ተገልጿል። ይህ በእንዲህ እንዳለ የደቡብ ኮሪያ በበኩሏ የኮሪያን ፔንሱላን ሰላምና ደህንነት የሚያናጋ ጸብጫሪነት ነው በማለት እርምጃውንም እጅግ አጥብቃ ኮንናለች። ራሽያ ፑቲን ለአፍሪካ መሪዎች የምዕራባውያን ጩኸት ችላ እንዲሉ አሳሰቡ። የሩሲያው ፕሬዚዳንት ብላዲሚር ፑቲን ከቡርኪናፋሶ ፕሬዚዳንት ኢብራሂም ትራሪ ጋር በስልክ ባደረጉት ውይይት ነው ዓለም ለሕልውና የሚፈልገው ነገር ሁሉ በአፍሪካ ምድር ላይ እንደሚገኝ አጥኖት ሰጥተዋል። የምዕራባን አፍሪካን ድሃ አጉራ አይደለችም የሚለው ነጭ ውሸት ነው፣ ሀብታም ነች አፍሪካ። እነዚህ ምዕራባውያን የሚያደርጉትን ነገር አትመኑ፣ አትቀበሉም ሲሉ የገለጹትም ፕሬዚዳንቱ። ፑቲን አክሎም ምዕራባውያን አፍሪካን እስካሁን ከኖሩበት ሁሉ እጅግ ባለጸጋ የሆነውን የእስራኤሉ ንጉሥ ሰለሞን እንደሆነች እንድታምኑ እንደሚፈልጉ ገልጸዋል። ሆኖም በእውነተኛው ታሪክ መሰረት እጅግ ባለጸጋ የነበረው የማሊው ማናንሳ ሙሳ እንደሆነም አስረድተዋል። ፑቲን በአፍሪካ በተፈጥሮ ያደላት ሀብታም አህጉር እንደሆነች በመግለጽ ምዕራባውያን አፍሪካን ራሱን እንዳይችል ድሃ እንዲሆን በማስመሰል የሥነ ልቦና አይምሮ ጨዋታ እየተጫወቱ ነው የሚገኙት ብለዋል። ስለሆነም በራሳችሁ ጉዳይ ላይ የምታደርጉትን ጥንካሬ ያለው አሰራር ልትሰሩ ይገባል ሲሉም ነው ያሳሰቡት። ሕንድ በህንድና በፓኪስታን ጦርነቱ የሀያላኖች አሰላለፍም እየተለየ መጥተዋል። በዚህ ጦርነት የፓኪስታን ዋነኛ አጋሮች ቱርክ፣ ቻይና ሲሆኑ የህንድ ዋነኛ አጋሮች ደግሞ ፈረንሳይና እስራኤል መሆናቸው ነው እየተገለጸ የሚገኘው። ከቀናት በፊት በተለይም ቱርክ ስድስት አይሮፕላን የጦር መሳሪያ ወደ ፓኪስታን ማጓጓዟ የሚታወቅ ሲሆን የጦር መርከቦቿን ሰሞኑ ፓኪስታን ላይ መሆናቸውም ታውቋል። ከዚህ በተጨማሪም የቱርክ ባይራክታር ድሮኖች የህንድ ኢላማዎችን በመዳሰስ ቀዳሚ ሚና እየተወጡ ይገኛሉ። በፓኪስታን ጦር አመራሮች ሰሞኑን ቱርክ የነበሩ ሲሆን ቱርክ በይፋ ፓኪስታንን እንደምትደግፍም እንዲሁ አስታውቃለች። የፈረንሳይ የህንድ ዋነኛ አጋር ብትሆንም ትላንት ከደቂቃዎች ውስጥ የሁሉም ጦር ጀቶች መውደቃቸው ግን ድንጋጤን ፈጥሮባታል። እስራኤልም በድሮና በሌሎ ወታደራዊ አገዛዎች ከህንድ ጎን እንደምትሰለፍም አስታውቃለች። ህንድ በርካታ የእስራኤል ጦር መሳሪያዎችንም ትጠቀማለች። የህንድ ዋነኛ የጦር መሳሪያ አቅራቢ ሩሲያ የነበረች ቢሆንም ከዩክሬን ጦርነት በኋላ የጦር መሳሪያዎችን የመሸጥ አቅሟ ቀንሷል ነው የተባለው። ይህ በእንዲህ እንዳለን በየመን ዋና አሮፕላን ማረፊያ መደብደቡም ተገለጸ። የእስራኤል መከላከያ ኃይል የየመንን ዋና አሮፕላን ማረፊያ በሆነው ሰና አየር ማረፊያ ላይ የአየር ጥቃት ፈጸመ ሲሆን በጥቃቱም የሶስት ሰዎች ህይወት ማለፉም ተገልጿዋል። የየመን አየር መንገድ ላይ የደረሰው ከፍተኛ ጉዳት መሆኑ የተገለጸው በአየር መንገድ ውስጥ የሚገኙ አዳራሽ፣ የማኳኮቢያና የማረፊያ ስፍራዎች እንዲሁም በሀውቲ ቁጥጥር ስር ነው ተብሎ የሚገመት ወታደራዊ አሮፕላን ማረፊያ ስራ ኢላማ መደረጉ አያይዘው መረጃዎች አመልክተዋል። ህንድ በፓኪስታን ሊቃጠ የሚችለውን ጥቃት ለመቀነስ እስከ ቅዳሜ ኤርፖርቱ ተዘግተው እንዲቆዩ ውሳኔዋን አስተላለፈች። የፓኪስታን ወታደራዊ ኃይል በህንድ በተፈጠሩ ጥቃቶች የሞቱት ንጹሐን ሰዎች ቁጥር ከሰላሳ አንድ በላይ መድረሱ ነው ይህ የተገለጸው። በተጨማሪም ህንድና ፓኪስታን በተለይም የገባኛል ጥያቄ በሚያነሱባት የካሽሚር ደሴቶች ላይ ነው ችግሮቹ እየበዙ ይሄደው ተብሏል። በፓኪስታን ከህንድ ጥቃት በኋላ ዘግታ የነበረውን የአየር ክልል ዳግም የከፈተች ሲሆን የህንድ አምስት ጦር ጀቶች መትታ መጣሏንም ገልጻለች። የፓኪስታን የመከላከያ ሚኒስትርኛ ሙሉ በሙሉ ወደ ጦርነት መግባት አንፈልግም፣ በህንድ ያለንን ወታደራዊ ቦታ ወይም ንፁዓንን ማጥቃት አንፈልግም ሲሉ የህንድ አሜሪካን ጨምሮ ዓለም አቀፍ ማህበረሰብ ፓኪስታን አሸባሪን ከመደገፍ እንድትታቀብ ጭምር አሳስበዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእንግዶቻችን ጋር ያደረግናቸው ውይይቶች እንድትከታተሉ በመጋበዝ ዜናዎቻችንን በዚህ ቋጭን። ከዜናው ጋር እስካሁን አብሬያችሁ የነበርኩት እኔ ዘውድ መንግስት የነበርኩኝ፣ መልካም ጤና አስጥልኝ።